እሺ፣ ካሜራ ለምንድነው ይዘው የመጣው? እሷ ቪዲዮ እየቀረጸች ነበር። መጀመር ምን ሊሰራለት እንጂ ቤተሰቦች እንዲያውቁ ፈል ምንም ይፈጠርምን ችግር ይፈጠርም አይፈጠር፣ ራሷን ብቻ በመወከል እንግዲህ ሀይሚ በከባድ ነገር መታለች ማለት ነው። ስለዚህ ከማንም ሳትደርስ፣ ማንንም ሰው ሳታመጣ፣ ማንንም ሳትጨምር፣ ራሷ ብቻ ያመጣችውን ነገር ደግሞ በትግስት እንከተላት። ምንም ነገር ሳትሳደቡ፣ ከምንም የጸዳ ኮመንት ዛሬ እንግዲህ ከባድ እና አስደንጋጭ ቪዲዮ በብሩክ ቤት ተለቋል። ሀይሚ ችግር ገጥሞኛል፣ የችግሩ መንስኤ የራሴ የግሌ ነው፣ ብሩክን አይወክልም። ነገር ግን ወደ አዲስ አበባ ለመሄድ አስቤ ነበር፣ ካሰብኩ ቆይቻለሁ። ብሩክ ግን የእሱ የራሱ ጉዳዮች ስላሉት እሱናን ስላልጨረሰ ና እንሄድ ብዬ ማስገደድ አልፈልግም። ስለዚህ የራሴን ሀሳብ በደብዳቤ ገልጬ ለቤኪ በመስጠት ቤኪ ደግሞ ለሱ እንዲያደርስልኝ አድርጋለሁ። ይሄንም ማደርግበት ምክንያት ደግሞ እኔ ሊሄድ ነው ብዬ ካሰብኩት ወይም የገጠመኝን ችግር ለሱ ከነገርኩት ስለማይሰደኝ፣ ስለማይፈቅድልኝ በማለት እንግዲህ በደብዳቤ ብሩክን ተሰናብታ ወዴት እንደሄደች አይታወቅም። ሀይሚ ማለት ነውና እነ ቡራም እንግዲህ መናኸሪያ ሄደው ሲፈልጉ ነበር። አይታቸዋል ቡራ አሳዝኖኛል። እውነት ለመናገር የዚህ ቪዲዮ ምንድን ነው አላማው የሚለውንም እስኪ ምን ተሰማችሁ እናንተን ኮመንት አስቀምጡ፣ የራሴን ሀሳብ አስቀምጣለሁ። ሰላም ሰላም፣ ቤተሰብ እንዴት ናችኋለሁ? ሰላማችሁ ይዛለ እያላችሁበት እያልኩኝ፣ ውድ ቤተሰቦች እንዲሁም የጨረቃ ቤተሰቦች እንኳን ወደ ቻናሌ መጣችሁ እያልኩኝ ስለምታበረታቱ በጣም ነው ማመሰግነው። አሁንም አዲስ የሆናችሁ ቤተሰብ ሁኑ፣ ቪዲዮ ላይክ አድርጉ፣ እንዲሁም ሰብስክራይብ አድርጉ ማለት ነው። የጨረቃ ቤተሰቦች ሀያ ሺህ ልገባ ነው ብለል 19 ችግር ብቻ አለው እና በጣም አመሰግናለሁ፣ ስለምታበረታቴ ማለት ነው። እንግዲህ ተስፋ ባለመቁረጥ እየሰራው ይገኛለሁ ማለት ነው እና የሰው ልጅ ተስፋ አይቆርጥም። ዛሬ እውነት ለመናገር ሀይሚ ይዘው የመጣችው ነገር በጣም ከባድ ነው። የግል ችግር ነው የገጠመኝ ብላለች። ይሄን ችግር ለመፍታት ደግሞ ብሩክን ማስጨነቅ አልፈልግም። ምክንያቱም ለመሄድ ማስቤ እሱ ደግሞ መሄድበት የራሱ ጉዳይ ያሉት እነሱ ጉዳዮች ደግሞ መጨረስ አለበት። ስለዚህ ይሄን ነገር ደግሞ ራሴ መወጣት አለብኝ። ይሄን ለመወጣት ደግሞ ራሴን ማዳመጥ አለብኝ። መሄድ የምፈልገውም እኔ ራሴ ብቻዬን ነኝ። ለብሩክ ከነገርኩት ሊሰደኝ አይችልም። ማለት አዲስ አበባ ትሄድ ወደ የት ትሄድ፣ አይታወቅም። እነ ብሩክና ቤኪግነት በጣም ተጨንቀው መናኸሪያ ድረስ ሄደው እያፈላለጉ ነበርና ብሩክ አሳዝኖኛል። እውነት ለመናገር እዚህ ጋር በጣም ግራ ነው የሚያጋባው የመሬን ማለት ነው። ምክንያቱም ብሩክ አይታችሁታል፣ መጨረሻ ላይ ተናዱ የመጨረሻ እንደ ፌንትም እስከ መንቀል ድረስ ውሃ ምናምን እየደፋበት ነበር። እና ቤኪ ቤኪ የመጨረሻ እኔ እንጃ የሚያቀው ነገር አለ ብዬ አላስብም። ምክንያቱም ማርያምን እያለ እየማለ ነበር እና ምንም ማቀው ነገር የለም እያለ ነበር። ሀይሚ እንግዲህ ማለት የገጠማትን ነገር በደብዳቤ በመግለጽ አመሰግናለሁ ብላ እንግዲህ ለብሩክ ልካለች ማለት ነው። ብሩክ ምሄን ሲያይ እንግዲህ ምንድን ነው ቀልድ ነው እንደያዘች ብሎ ሳያስበው እንግዲህ እያፈላለጉ ነበር ፎቶዋንም በማሳየት ስልካቸው ላይ መናኸሪያ ደው ምናምን እንደጠፋች ማለት ነው እና ብቻ ከባድ ነው። በመጀመሪያ ማለት የምፈልገው ነገር ይሄ ቪዲዮ ማለት ነው እና ሰሞኑን አንዳንድ ፕራንክ እየሰሩ ነበር። እንግዲህ የአንድ ቀን ፕራንክ ከጀመሩ ትንሽ ቆየት ብለዋል። እንደሚሰሩት ሁሉ ያን ያክል ብዙ እይታ የላቸውም። ማለት ፕራንክ ከሰሩ ከዋለ ካደረ በመሀላቸው የሆነ ግጭት ሊፈጠር ይችላል። አንዳንዴ ማለት ነው። አለመግባባት እና ነገር ግን ያ ነገር ይቅር ተብሎ ያንዳንድ ቀን ፕራንክ እየሰሩ ነው። ግን በሚሰሩት ልክ ቪዲዮቸው ቫይራል እየወጣ አይደለም ይሄ ሀቅ ነው ማለት ነው። አሁን እዚህ ጋር እኔ መናገር የምፈልገው ነገር ቢኖር ይሄ ችግር ችግር ሁኖም ችግሩ እስከሚፈታ ወይም ደግሞ ሀይሚ እንዴት ነው በከባድ ፕራንክ መታ ከሆነ አሁንም ምን የምላችሁ ነገር ቢኖር የጨረቃ ፋሚሎች ቡራንም የምትወዱ ሀይሚንም የምትወዱ በቃ ካለፈው አሮዬ አጀንዳ ውጡ ማለት ነው። ያ ምን ምን ማለት መሰላችሁ? ካለፈው አሮዬ አጀንዳ ማለት ፎቶ መዘግዘግ ይቅርባችሁ። በቃ አሁን እንግዲህ ዛሬ ሀይሚን ፎቶ ስዘቀዝቁ ነው የምትውሉ የምታድሩ ማለት ነው። እና ሀይሚ ደግሞ ምንም አይመስላትም ማለት እሷ ለመስራት፣ ለማደግ፣ ለመለወጥ አይደለም እንኳን እሷን በቃ ገና አዳዲስ ቻናሎችን የጓደኞቿን ሰዎች ለመርዳት እንኳን እሷ በራሷ ቤት በቡራ ቤት ቀረታ ብዙዎችን የምታበረታታ ናት። እንኳን ለራሷ ያላት ትጋት ያላት ተነሳሽነት የሚገርም ነው። ስለዚህ ተስራበት ለማለት ፈልጌ ነው። በቃ ፎቶ አዘግዝቁ ይሄ ነገር 2017 እስኪ በቃ አልፏል ብላችሁ ታወት ና አሁን 2018 ነን ና ቲክቶክ ላይ አሁን ከዚህ በኋላ ኝኝ ማለታችሁ ይቅርባችሁ። የምሬን ማለት ነው ማለት የሁለቱ አድናቂ የሆናችሁ የሁለቱ ደጋፊ የሆናችሁ በቃ መጨረሻውን እስከምታየው ድረስ ጀስት ሀሳብ ብቻ እየሰጣችሁ ለፉ ለማለት ፈልጋለሁ። ምክንያቱም በቃ ሁሌ እንትን ማለት ከባድ ነው፣ ትችት ማለት ነው ፎቶ መዘግዘግ የቤተሰብን አሁን ሀይሚ እንግዲህ ዛሬ ይሄን ሰራች እንግዲህ አሁን ሀይሚስ ከቤተሰቦቿ ትዘገዘቃለች ማለት ነው ለምን ምኑን አያችሁ እዛው የመጣችሁ ነገር ለስራ ይሁን ወይ የሆነ ችግር ገጥማት ይሁን መጨረሻውን ሳታዩ ፎቶ አትዘግዘቁ ማለት ነው እንዲሁም ደግሞ ነገ ጧትም ብሩክ ማሆን እንግዲህ የሆነ ቪዲዮ ሊሰራ ይችላል አሁንም እሱም መዘግዘቅ የለበትም ሙሽዬ መዘግዘቅ የለባትም በቃ ኢቨን እንኳን ጥፋት ካለባቸው ሀይሚና ቡራ በቂ ናቸው ወደ ቤተሰብ አትሄዱ ለማለት እፈልጋለሁ ስለዚህ ሀይሚዬ የመጣሽበት ነገር የሆነ ችግር ገጥሞሻል ብዬ እኔ አላስብም። ማለት የሰው ልጅ ችግር ሊገጥሞ ይችላል። ትንንሽ ጥቃቅን ችግሮችም ይገጥማል። እለት ከእለት ከምንሰራቸው የስራ መስኮች አንዳንድ መሰናክሎች ሊገጥሙ ይችላሉ። ግን ሀይሚ ማለት መስራት ፈልጋለች ማለት ነው። በቃ ጎበዝ ናት እኮ የምሬን ማለት ነው። በጣም ብዙ ብራንኮችን ትሰራለች። ነገር ግን አሁን ወጥራ መስራት አለባት ማለት ነው። እሷም ሁለት መቶ ሃምሳ ሺህ መግባት አለባት። በተለይ ቡራ ደግሞ ሁለት ዘጠና አራት ገብቷል አለን ሶስት መቶ ሺህ ሊገባ ስድስት ሺ ሰብስክራይብ ነው የቀረው ስለዚህ አሁን ደግሞ በቃ እንደምንም ብላ ሶስት መቶ ሺህ ታስገባዋለች። እሷ መስራት ትፈልጋለች፣ እንዲሰሩ ደግሞ እኛ እንፍቀድላቸው ማለት ነው። ማለት እነሱ በቃ ምንም የፈለገ ነገር ቢሆን ምንም አይላዩም። በቃ የምሬን ከፈጣሪ በታች ማለት ነው። እና ይስሩ በቃ፣ መስራት አለባቸው ያስባለው ሀይሚዬ። እንግዲህ ምንም ነገር እንደማይገጥምሽ ተስፋ አደርጋለሁ። ባለሽበት ሰላምሽ ይብዛ። በነገራችን ላይ የበቀደሙ ፕራንክ ከባድ ነበር። ቡራ ያረጋት ፕራንክ ማለት ነው። በጣም በቃ ትዕግስቷን እራሱ የሚያስጨርስ ፕራንክ ነበር ያደረጋት። ምክንያቱም እንደዛ አይነት ፕራንክ በቃ ኢቨን እንኳን አሻንጉሊት መሆኗን እያየች እንኳን ቡራ እንዳይነካት ሁሉ ነበር ስትል የነበርና እንግዲህ መስራት ፈልጋለች። ብድሯን ደግሞ ሀይሚ ከነኳት እንቅልፍ አይወስደኝም ብላለች፣ ከነኩኝ እንቅልፍ አይወስደኝም ብላለች። ብድሯን ለመመለስ አስባ ይሆናል። በዚህ መሀል ቤኪ ምንም የሚያውቀው ነገር አለ ብዬ አላስብም። ምክንያቱም በጣም ተጨንቆ ነው ያለና ስለ ብሩክ አላውቅም። ብሩክ የሚያውቅ አይመስለኝም፣ ግን ኒንጃ ለሁለት ፕራንክ እያደረጉት ይመስለኛል ቤኪን አይዶን ነው የቡራን፣ ብዙም እርግጠኛ አይደለሁም። ምክንያቱም ፊቱ ያስታውቃል እና ወደ መጨረሻ ላይም እያየሁት ነበር። ቪዲዮን በሚገባ ነው ማየው መከታተላቸው እና ያም ሆነ ይህ ጨረቃዎች፣ ጉዞው ወደፊት ምንም እንዴት ነው ለነገር ለዝለፋ ለምናምን ነገር ቦታ አትስጡ፣ ለኮመንት ቦታ አትስጡ። አሁንም መስራት ስለፈለገች ይመስለኛል ሀይሚ እና ብድሯን ለመመለስ ነው በከባቢ የመጣችበት ማለት ነው። ሀይሚ የለችም ስትባል ብሩክ ምን ይላል የሚለውን ነው መናሪ ሄዶ አፈላለጋቸው። እኔ በጣም እየገረመኝ ነበር እና ፎቶ እያሳዩ ምናምን ጨረቃዎች ፈጣሪ ይጠብቃል።